ማንኛውም ሀገር ሌላውን በማይጎዳ መልኩ ሀብቱን የመጠቀም መብቱ ተፈጥሯዊም ሕጋዊም ነው። ኢትዮጵያ የከፍታ ስፍራ ላይ መሆኗ የምትቀበለው የውሃ ሀብት ሳይኖር እሷ ግን ለባዕዳን ስትለግስ ለዘመናት ኖራለች። አሁን ጊዜው አብቅቶ በጋራ ጥቅም ላይ በተመሰረተ መልኩ አባይን ገድባ ወደ ስራ አስገብተዋለች። የተፈጥሮ ጸጋውን ሌላውን ሳይጎዳ የመጠቀም መብት አለው። ተፈጥሮ ያደለችውን ሀብት በሌላ ላይ ጉዳት ሳያመጣ መጠቀም የሁሉም ሀገር መብት ነው። አባይ ኢትዮጵያ ተጠቀመች እንጂ ማን እንጎዳች? ኢነርጂ አመረትን እንጂ መችዋ ከለከልን? የመጠቀም መብትማ ዓለም አቀፍ ሕግ ነው። መብታችን ነው። እኛም ማንችለው መጉዳት ነው። ትልቋን ሀገር ካደገች ምን ልትፈጥር ትችላለች? ብለው እየሰጉ መልማቷ የሚያሳስባቸው ግን በተላላኪዎቻቸው በኩልም ሆነ በቀጥታ በራሳቸው ልማቷን ከመንገድ ለማስቀረት ላይታች ሲሉ ኖረዋል። ዛሬም ቀጥለውበታል። ኢትዮጵያ የአባይ ግድብ ለመገንባት ወደ ስራ ከገባችበት ጀምሮ በውሃ እጥረት ልናልቅ ነው በሚል በሐሰተኛ ፕሮፓጋንዳ ባገኘችው መድረክ ስትጮህ የምትስተዋለው ግብጽ ዛሬ ደግሞ ውሃ በዛብኝ ልንጥለቅለቅ ነው የሚል ስሞታዋን እያሰማል። ግማሽ ነው። እስከ ዛሬ ድረስ ዓለም ላይ ስትሄድ ስለ አባይ ሲወራ ግብጽን ነው ሰው የሚያውቀው። ምክንያቱም የተጻፈው በግብጽ ነው፣ የተዘገበው በግብጽ ነው፣ ፓብሊሽ የተደረገው በግብጽ ነው። እኛ እንደነገርኩ ቅድም ስለ ውሃ እንዳንናገር፣ ስለ ውሃ እንዳንጽብ፣ ስለ ውሃ የሆነ ነገሮችን፣ አጀንዳዎችን እንዳናነሳ ተከልክለናል። ይሄ ፖለቲካል የተሰራ ሴራ ነው። ነገር ግን በመሪ ደረጃ ውሃ ለሁለት ነገር ይጠቅማል። ዋተር ኮንፍሊክትም አለ ዋተ ራስ ዩኒፋይንግ ፎርስ ማለ እንደ ማሰባሰቢያም ኃይል መጠቀም ይቻላል። ምክንያቱም ብዙ ሀገሮች እንደዚህ አይነት ግድቦች ሲኖሩ በጋራ ነው የሚያለሙት። ኢትዮጵያ ውሃ ሰጪ ናት። ወደ ኢትዮጵያ የሚመጣ ውሃ የለም። ከኢትዮጵያ የሚወጣ ውሃ ብቻ ነው ያለው። አባይን ብቻ ብንወስድ ናይል የምንለው ረጅሙን የሚሄደው ትልቁን አስተዋጽኦ የምታደርገው ኢትዮጵያ ናት ከ8 በላይ ያም ሆኖ ኢትዮጵያ ሰጪ ሆና ተወቃሽ ትሆናለች። ሌሎችም ድርጅቶች ሊሆን ይችላል። ብሎም ዓለም ያሉ ድርጅቶችን በመጠቀም ይሄንን ፍትሐዊነት የጎደለውን ስምምነት፣ የውሃ ስምምነት ማስተካከል በምንችልበት መንገድ እንደ ኢትዮጵያውያን እኛ ተቋም መገንባት አለብን። ብሎም ደግሞ ባለሙያዎችን ማፍራት አለብን። ዲፕሎማቶችን፣ በዚህ አካባቢ ብቻ መናገር የሚችሉ መጻፍ የሚችሉ መመራመር የሚችሉ ዲፕሎማቶችን ማፍራት ለዓለም እውነታችንን የሚያሳዩ የእኛ ትውልድ ኢትዮጵያውያንና የኢትዮጵያ ወዳጆችን ማብዛት ማፍራት ብሎም ለዓለም ሀቃችንን ማሳወቅ። ዛሬ ላይ አባይ የራሱ ጠባቂ ሆነዋል። ሐሰተኛው ፕሮፓጋንዳው ቢነዛም ኢትዮጵያና ሕዝቦቿ ግን ያሰቡትን አሳክተዋል። ይሁን እንጂ በኢትዮጵያ ላይ ለመፍጠር የሚሞከረው ጫና መቀልበስ ይኖርበታልና እንደ ሀገር ከጎረቤት ሀገራትና በአህጉሪቱ ከሚገኙ የተለያዩ ተቋማት ጋር በጋራ ሊሰራ ይገባል። ኢትዮጵያ ጎረቤቶቿን፣ ሌሎች ሀገራትን የመንካት የሚያጎዳት ፖሊሲ የላትም። ፖሊሲዋ በጋራ ተጠቃሚነት ማንም ሳይጎዱም ኖሃር የሚለውን ፖሊሲ በመጠቀም ነው ኢትዮጵያ የምትሰራውና ይህንን በደንብ ማጉላት በደንብ ማስራት፣ እያንዳንዱ ዜጋ ዘብ መቆም ዲፕሎማት መሆን ያስፈልጋል። ከዚህ በኋላ ምን መሆን አለበት? አሁን ኦረዲ ህዳሴው ራሱን ይጠብቃል። ምክንያቱም ህዳሴው ሰው ከዚህ በኋላ እነሱም መንካት አይችሉም። ማንከባከብ ነው ያለባቸው፣ የሁላችንም ጥቅም ነው። ሁለተኛው ፖለቲካዊ ሚዛኑን በደንብ መስራት ያስፈልጋል። ዲፕሎማሲ መጠናትም አለበት። ኢትዮጵያ ለናይል ምን ያክል ኮንትሪቢዩት ታደርጋለች? እንዴት ይሄ ይከለከላል? እኛ እንግዲህ በድንበር እንጠቀማለን፣ ውሃን አባይን ጨምሮ ማለት ነው። ድንበር ሆኖ የሚያገለግል ለአንድ ሰው ሊሆን አይችልም ኢንፕሪንስፕል። ምክንያቱም በአንድ በኩል ሌላ ሰው ነው፣ በአንድ በኩል ሌላ ነው። ስለዚህ የጋራ ነው። ስለዚህ የጋራ እንዴት ማልማት እንደሚቻል እና የጋራ እንዴት መጠቀም እንደሚቻል ሁሉንም ጥቅም በጠበቀ መልኩ ውይይቱ ቀጥሎ ሌሎችም ሀገሮች ተሳትፈው እንዲያውም መጥተው ካችመንቱን በማልማት ውሃው በደለል እንዳይሞላ እነሱም ከኛ ጋር መጥቶ መስራት ነው ያለባቸው። ኢትዮጵያ በጋራ ማደግን መርሃ አድርጋ ለአፍሪካ ወንድሞቿ የነፃነት ተምሳሌት በመሆን ዛሬም ከፍታዋን ጨምራ ወደኋላ ላትመለስ በፍጥነት ወደፊት እየተጓዘች ትገኛለች። የመላው ኢትዮጵያ ፍላጎት ብዬ የማስበው ኢትዮጵያ፣ ሱዳንና ኢጅፕት ከሦስት መቶ ሚሊዮን ያላነሰ ህዝብ አላቸው። በጣም ከፍተኛ ቆዳ ስፋት አላቸው። ወጣት ህዝብ አላቸው። በጋራ ብንሰራና ብናመርት ለድፍን አፍሪካ እንበቃለን። በእኛ በኩል ከግብጽ ጋር በስምምነት በድርድር በመግባባት መስራት ማድረግ እንፈልጋለን። ማንም ሰው በዚህ ምድር ላይ ማንም ሰው በህይወት እያለን በጉልበት የእሱን ፍላጎት እኛ ላይ ኢምፖዝ ማድረግ አይችልም።